ዩቱበር እኔ ቪዲዮ ሰራ ነው ከዚህ ሽሊ ጋር ቪዲዮ ሲሪ ብዬ እግዚአብሔር ስንትና ስንት ሰው ሰርቶ አሁን ገና ለገና ሰው ሰር ከሺ በላይ ሰው ነው። እናንተ ስለትና የሃይሚ ልደት ፖስት ያደረገ ሰው የለም። ወይኔ ዩቱብ ላኩ እሷ ብቻ ናት። ቴሌግራም ራሱም ማለት እሷ ብቻ ናት።

ህይወት ይቀጠላል። ህይወት እንደ አሪፍ ማለት ነው። አሪፍ ህይወት እስከ ዛሬ ድረስ ምንም እኮ ውስጥ ፍቅር ምንም ምንም ኖርማል ጎደኛ ማሞች ናቸው። ምንም እኮ ውስጥ ላይ የለማው እናንተ ምንም ነገር ብትናደር ምንም ብታወጡ ምንም ፍቅር የለም። ምንም ኖርማል ጎደኛ ማሞች ናቸው እናንተ

የእኛ ተመልካች ናት እና ማለት ነው። የሀይቤ ጠንበላል አንደና እናንተ ሳራ እዩ። አንድ ሰው ለአንድ ሰው አንቺ ወንበር ሲሰጥ ያ ሰው ደግሞ እኔ ወንበር አልፈልግም ብሎ መሬት ላይ ከተቀመጠ ያንን ደግሞ ምንም ማድረግ አንችልም እኮ

አይሰማም አሁን ድምፅ። እንዴት አድርጌ ላውራ? ስራ ላይ ነሽ? አረ ድብርት፣ አረ ድብርት